ተበሳጨች እንዴት ተበሳች አሁን፣ እምብርት ሰው ብሱልኝ ብሎ ይሰጣል? እምብርቱን ይሰጣ እምብርት ወጋየው ሆነችና ወርቅ ሁሉ የተደረገላት እምብርት አለች። እስቲ አሁን ምን ትባላለች አሁን? እቺን እምብርት ምግብ እኮ መወሰኛ ናት። ቤት ነው የገባው ለመሆኑ። ሲበሱ እንዴት አድርገው ይመስሉ እኚህ ብለሽ ነው የምታስበሽው። ክርስቶስ ያላበራበት ልብና ኑሮ በመናፍስት እንዲገዛ አድርጎታል። ያለው ከያስካል አርባ ዓመት ። ለምን አርባ ዓመት ያስካል? በሰላትኒ ነው። እርትራ ለምን ያስካል? ደስ ይልኝ። ከእናቷ ላይ የመጣ ካባቷ፣ እናታ፣ እናታ ስም ማን ነው? ጉጨ ዘሪ ጋ አዳኝ ወርቁ አጎስ ጀንገር ነው። ይህ ጨንገር ትግራይን ኤርትራን በአብዛኛው የሚያጠቃ አዛር ነው። ሙጨ ዘሪጋ የሚባለው መንፈስ በጣም ሙልቅቅ ያለ መንፈስ ነው። ይህ ከረሜላ ምናምን የሚወድ ነው። ፈንዲሻ ይወዳል፣ እንሾሽላ ይወዳል። የቀሚሶች አይነት በጣም ይወዳል። ስነስርዓት ያዛት አትጆብን። መስቲካ ይወዳል አሮጊቶችም ቢሆኑ እንኳን መስቲካ ይወዳሉ ብለህ ከረሜላ እድሜ ልካቸውን አልፎ አልፎ እንደውም አንዳንድ ጊዜ ሊሞቱ ሲሉ ከረሜላ አምጪ ይላሉ። ከረሜላ ይወዳሉ። ከረሜላ በቃ ነፍሳቸውን ልትወጣ ስትል ሳትቀር እንኳ ወይ መስቲካ ወይ ከረሜላ አምጪ ይላሉ። እድሜ ልካቸውን በዚህ አይነት በመንፈሱ ፍቅር ውስጥ የመንፈሱን ጠባይ ነው የሚያደርጉት። ለመንፈሱ መኖር ማለት ነው። ለዛሩ መኖር ማለት ነው። እና ስሙ ሙጬ ዘሪጋ ይባላል። ሙጬ ማለት እንግዲህ ልጅ ማለት ነው። ዘሪጋ ደግሞ ያው መጣል ማለት ነው። ዘሪጋ ማለት አጭበርባሪ ነው፣ ማንፈራፈር ማለት ነው። መጣል እንደዚህ መዘረር እንደማለት ማለት ነው። ወይም በእርግጥም አጭበርባሪ ማለት ነው። አጭበርባሪው ልጅ ወይም የሚዘርረው ልጅ ማለት ነው። ሙጬ ሙጬ ከሚለው ጋር አብሮ የተያያዘ ነው። ይህና ህል ነው እንግዲህ

ቁማር ታጫውታታለህ? የምን ቁማር? ቁማር የማሽን የማሽን ቁማር። ይሄ ምን አይነት ነው ማሽን ቁማር? እዛ ገንዘብ ትዕትወላ? እሺ አው ገንዘበይ ሰብዓን ሓሙሽተ ሽሕ ተበሊዑ። ስንት 75 ሺ ኤሮ

ደግሞ የሚገርመው ተመልከቱ፣ አሁን ክርስቲያኑ አገር ነው። ቅድም የምላችሁ ነገር ይሄ ነው። ክርስቲያኑ ወደ አረመኔያዊ አካሄድ እየሄደ ነው ነው ክህደት ወደ ተሞላበት መንገድ እንዲገባ የዘመናዊነቱ ባህሪ ቀጥታ ወደ አራዊትነት እየወሰደው ነው። ወደ አራዊት ሰብአዊ ሆኖ ሰብአዊ አራዊት እንዲሆን እያደረገው ነው። ከዛ በኋላ በሚፈጸሙ ወንጀሎች ከእምነት ጋር ምንም የማይገናኝ ይሆንና በቃ ልክ እንደዚህ እንደዚህ ሀገር ይሆናል ማለት ነው። እምነት የሌለው በቃ ምንም። ይሄ እንግዲህ ይሄ ነው። ትደክማለች፣ ትጥራለች ግን በቁማር ደግሞ ያጠፏል። ይሄ ክርስቶስ ያላበራበት ልብና ኑሮ በመናፍስት እንዲገዛ አድርጎታል። አሁን ትሄዳላት ትሄደ ትለቃላት እሷ እኮ ከእኔ መናፍስት ነው ያለች፣ ካንተ መናፍስት ጋር ነው ያለች፣ ከውቃቤ ከውቃቤ ጋር። ታዲያ አታግዛትም አታግዛትም ነበረ? ታዲያ እኔ ልብስ ይገዛል ሁሉ ሽቶው ምናምን ለእናቴ ነው እኮ። አታግዛትም ገንዘብ ስታጠፋ አለ የብላ ባል በቃ አው ይሄ እያለ ጋብቻም የለም፣ ልጅም ቢኖር ይረገማል። በዚህ በመንፈሱ እየተረገመ ነው የሚያደርገው። አፈር ብላ ድራሽ ጥፋ እየተባለ ነው የሚያድገው። ምንድን ነው ያስት

ሁሉም ከእናት አብሮ እየተወለደ ነው። ሁሉ ያልጸለየ ትውልድ የወረደ ትውልድ ማለት እንደዚያ ነው። ቅድም ወርዶ ወርዶ መውለድ የሚባለው ልክ እንደዚህ ነው።

በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም። በስላሴ ስም በስላሴ ስም። በወላዲት አምላክ ስም ወላዲት አምላክ ስም። በቅዱስ ሚካኤል ስም በቅዱስ ሚካኤል ስም። ወደ ሲኦል እንገባለን። ቶሎ ሰባት ጨው ናውጣ። ጃብል ከሰ ማነው ስምሽ እ

አሁን እንደዚህ እንደው ዝርክርክርክር ከአድርጎ ቱርቦ አድርጎ ምናምን ነፋፍቶ መድኃኒቱ በአንድ በኩል መንፈሱ በአንድ በኩል፣ ሰላም ማጣቱ በሌላ በኩል እንደገና ይወጋጋል። በቃ እንዲህ አይነት ይሁን። ወርዶ ወርዶ ወርዶ የሚወለድ ትውልድ እንደዚህ ነው። በቃ ሌላ እኳ አለ እሱ

እስቲ ወደዚህ ሆነሽ ቀጥ በልና ቁም። ለመጨረሻ ሲጋራ አምጣ ነው። አዎ ልቀቀው። እሱን ታስጨሳታለህ? የት ነው ማስጨስ? ለመልከው አዲስ አበባ እዛው አዲስ አበባ። አዎ ለሁለት ልጁታ በእሱ ልገላት ፈልጌ ነው። በምኑ? በሲጋራው ሳምባዋን አሳሚሜ ግን አምልኮታላት ታምናለች

ከንፈር ነው የተበሳው። አላቅሙ ዝም ብላችሁ አት እንደው ባካችሁ አትበሳሱ ባካችሁ። ባ ወይ አንደኛውን አንደኛውን ሰፌድ ሁኑና እንደ ሰፌድ በየቦታው ተበስቶ ተበስቶ ተበስቶ ተበስቶ ግማሹ እምብርቱን ተበስቶ አሁን እምብርት መበሳት፣ ጆሮ አደለ፣ አፍ አደለ፣ ከንፈር አደለ፣ እምብርት እኮ ነው። እምብርት ወጋየሁ ሆነችና ወርቅ ሁሉ የተደረገላት እምብርት አለች። እስኪ አሁን ምን ትባላለች? አሁን እቺ እምብርት ምግብ እኮ መወሰኛ ናት እ ከፈለክ ተነስ ተነስ ተነስ ቁም እኮ ተነስ ቁም ቁምና አሳያቸው አይደለም ወዲ ወዲ ይሄን ወደ ላይ ብለው አታውጣው የሁላችሁ የፈራሁት ደረሰ። ወደ እዚህ አሳያቸው፣ እንደነሱ አሳያቸው። እምብርት ጌጡ ብሯን ለራሷም አይደለም። የእምብርት ስንት ጌጥ ነው? ምንድን ነች ይቺ? ጌጥ ናት። እንዴት ተበሳች አሁን? እምብርት ሰው ብሱልኝ ብሎ እምብርቱን ይሰጣል። ምን ችግር አለው? ይሰጣል ይሰጣል። እንግዲህ በዚህ እድሜ በዚህ ጊዜ በዚህ ዘመን እንዲህ አይነት ልክፍት መጫወቻ መሆን በራሱ ማንነታችን ላይ ያለው ውድቀት የተረጋገጠ መሆኑን ማሳያ የለም። ይሄ በቃ ገለባን ትጸንሳላችሁ፣ እብቅን ትወልዳላችሁ። አንደበታችሁ የምትበላችሁ እሳት ናት። ትንቢተ ኢሳያስ ሰላሳ ቁጥር አስራ አንድ ላይ ተመርከክ። እዚህ ጋር ታዲያ እንዲህ አይነቱን ለምን ሰይጣን በብዙ አይዘው? ቀላል እኮ ነው። ጠጋ በል ቶሎ በል ሲጋራ ይሄው ሲጋራ ተዘጋጅ

ቀጭቃዣ እና ወደዚህ ሲጋራ ይበቃሻን። ለመሆኑ ታጨሻለሽ? አግብተሻል? ለምንድን ነው ሲጋራ የምታጨሽው? እኔ አላቅም፣ አላቅም ሲጋራ ብዙ ጊዜ ነው የማጨሰው። በተክሲ ለመሄድ ትፈልጊ? አንድ ቀን ብቻ ይሄ የሚበሳሳው አውቀሽ ነው የምትበሳሽው? ይሄ መበሳሳት አላውቅም። እዚህም ብርትሽም ላይ ተበስተሻል። አይ ስትበሻው ቀሽ ነው የምትበሳሽው አይደለም አይደለም። አረ እግር ይወጋል በእናቶች አንተ አንተ ደግሞ አንዱ እግር ይወጋል። ልጅ ያውና ያዳበስከው፣ እሺ፣ የኛውንም አውጭ። ደ ቤት ነው የገባው። ለመሆኑ ሲበሱ እንዴት አድርገው ይመስት እኚህ ብለሽ ነው የምታስበሽው? ወይ ጉድ! ማን ነው ስምሽ? ኤልሳ። የት ነው የተወለድሽው? አትግራይ ትግራይ። ለዛም ትግራይ። እስቲ ነው ክርስቲያኖች፣ የአክሱም ሀገር በየቦታው ሲበሳሳ፣ ጉድ እኮ ነው። በይበን በይ፣ በርቺ። አሁን ይሄን ሲጋራ ወደዛ መጣል ነው። ሽሻ ምናምን ስትስቢያለሽ? በሲጋራ ብቻ ነው ይሄ እንደዚህ አይንሽ የደፈረሰው? መጠጥስ ቤት ነው የመጣሁት። የመጣሽው በዚህ ጋር ነው ብረጭ ወይ ታሪክ